ቹቻ ወይ ቹቻ ማለት ማለት ነው፣ በአገወኛ ጦጣ ማለት ነው። ቹቻ ማለት በአገወኛ ጦጣ ማለት ነው። እኔ ጦጣ ነኝ። አንዳንዴ ተንኮሌም ተንኮለኛ ነኝ። እኔ በጣም እንደ ጦጣ አብፈታ ብልጥ ነኝ። ጦጣ ደግሞ ሰው ትወዳለች። እኔ ሰው ወዳለው፣ ብዙ የሚያመሳስለን ነገር መልክ ትንሽ እኔ ቦንሳታለሁ ትንሽ እኔ ቆንጆዬ ነኝ። የሰው ልጅ ስምና አወጣጥ ስምና ተግባር ማለት እኮ ይሄ እኮ ነው። ምን ያክል ግን ነው? አረኔ እሺ፣ ቤዚ ከንፈርሽ አምላል እያሉ አረኔ አታነካኩኝ ተውን። ያፍ ያልፍም ሂዱና ጻፉ ሺ ለቤዛ ሁን ምንድነው? ጸጋን ጸጉሯ ነው ወይ ይሉኛል። ዝም አልኩ። አርቴፊሻል አይመስልባቸው የጸጋ ጸጉር ከንፈራ ነው ያሉ። ቤዛ አንቺ አርቴፊሻል ያረግሽ መስሏቸው ይሆናል። ዘንድሮ እኮ

ካናዳ ልውሰድሽ ብሎች ነበር። እንደ ሰዬ አሽነት ነው። በእናትሽ እስቲ ንገርኝ። አሽነት የሚሉ አካውንት ነው? አይ አሽነት የኔ ጌታ

አራዳ ሲበዛ ፋራ ይናቃላል። ከአንተ በላይ ፍአለ ኧረ ጓደኛዬ በሄደላ ብዙ ሞት ነው ነገ ፈተና አለ እያሉ ነው። አንቺ አንቺ ነገ ፈተና አለ ገብተሽ አጥኚ እየተባለ በነገራችሁ የምመጣው አንደኛው ፈተና እኔ ነኝ። ስለዚህ እኔን እያጠናሽ ነው እንግሊዘኛ ላይ ያለችው አንዱ ቻፕተር ቤዛ ነች። ፀጋ ያው ፊዚክስ ነች። ያው ፊዚክስ ታውቁታላችሁ፣ የፊዚክስን ስራ ፊዚክስ እያጠናች ነው። እንደገና ነው ሁለተኛው ሳብጀክቷ አማርኛ ነ ቀኔ ጎበስ ነው። ዋ ቤዛ ኬሚስትሪ ነች። ፀጋ ደግሞ ባይሎጂ

ከአንድም ሁለት ሶስት ልቤ እየመታ ፀጋ ጥላኝ ሄደች እዮሲ ሲመጣ። እኔ አላውቅም እንግዲህ የተጻፈውን እየተጻፈ ነው የማነበው። አቢቲ ቤ አቢቲ የሚላከውን ከአንድም ሁለት ሶስት ልቤ እየመታ ተቃጥላኝ ሄደች፣ እዮሲ ሲመጣ አንተ እውነት የመግጠም አቅም አለ። ዋይጽፍ ደግሞ ሞር ቢቻብቺ የሚባል አቡኪ አሰን የተባለ እንዴ! ከሰይጣን ጋር መጫወት ጀመራችሁ? ታምሜ ነበረ እንዳልነበረው የአንቺን ቃል ስማ ተነሳው ከደጅ ከሺህ ሐኪም በላይ አይንሽ ይሰጠኛል እሱ አይንሽ ማየቴ ይሰጠኝ። ቆይ ደግሞ አንቴ ሰሚመድ የሚሉኝ ራሽናል ፋንክሽን ሲምፕሊፋይድ አድርጊልኝ። እሱ ቻፕተር ላይ አልደረስንም። አቡክ አሁን አሁን ካለቀ በኋላ ስሙኝ። ታምሜ ነበረ እንዳልነበረውኝ የአንቺ ሰው ቃል ስሰማ ተነሳዎች ዬ ከሺ ጋጋታ አይንሽ ማየት ይሰጠኛል። ግጥሙ ማልኮ ስሜን እኮ ራስ ስሜ የከተትኩት እኮ ስሜን፣ የለም ማርያምን፣ የለም ቤዛ ቹቹጌ ዬን እኔ እየከተትኩት ግን አስብ ገጠመ ግጥ ታምሜ ነበረ እንዳልነበረው ያቺን ቃል ስሰማ ተነሳሁ። ቹቹዬ ከሺ ሐኪም በላይ ከመርፌ ጋጋታ አይንሽን ማየት ይሰጠኛል ፋታ። አንተ ጎበዝ ገጣሚ ነው። ብቻ ወይ እዚህ ጋር አንዱ ሰውዬ ምን ይልሻል መሰልሽ፣ የቹቻ ድምፅ ከመወፈሩ የተነሳ የአህያ ድምፅ ይመስላል። አጥነውና የድመትና የአይጥ አርገው ብላለች። በባህላ ናስቲኔ ቤት መተጻፍች እንዴት ፊክስ እንደማረገት ከሰማይ ጋር ዝምድ ቆይ ከሰማይ ጋር ዝምድና እንዳለሽ ፀሐይዋ ስትወጣ ትዝ ትይኛለሽ። ካሰብኩልሽ ለእኔ ነይ ቶሎ ቋንዴ ንምደግሚ ማንበብ አለብኝ። ከሰማዩ ጋራ ዝምድና እንዳለሽ ፀሐይዋ ስትወጣ ትዝ ትይኛለሽ። ካሰብሽ ልኝ ቶሎ ስትናፍቂኝ ዜ ሰማይ እንዳላይ እች ትንሽ ለዝ

በጣም ብዙ ሰው ድምጼ ነው የሚወደው። እና ይሄ አንቺ ቤት የሚጽፈው ሰውዬ ወይስ ራሱ የአያ ድምጽ ስላለው ትንሽ የቅናት መንፈስ ናላውን አዙሮት የሚናገሩ ሲያጣ በዚህ ውስጥ ላርጋት ብሎናል። መች እንደምሞት ሰው አላውቅም ይላል፣ እኔ ግን አውቃለሁ። የእኔ አለም ይለያል። ነፍሴ ከስጌ የተነጥላ የምትሄደው የእረፍት ሰዓቴ አንቺን ያጣውለት ነው ሞቴ። ግብአቴ ምን ቦታ

ቴዲዬ ቴንክ ዩ አብዱጂ ቴንክ ዩ ነው። እንቁላል ቢሰበር እንቁላል ይተካል። የሪማቾቹዬ አይኗ ብቻ ይበቃል። ኔትወርክ ነገር አለ ወይ? ራሷን እንዲህ ስትጠጋ ይቻታል። አንቺ ጨረቃ ደምቀሽ ያደመቅሽ በከተማ ሰማይ ያደረግሽን፣ ዛሬ ጭር ብሏል፣ ደምኗል። አሳቢ ቹቻ ድምፅሽ የተዘጋው አፍንጫሽ ውስጥ በረሮ ገብቶ ነው ወይ? ወይኔ ታወቃችሁ